ከዚህ ቦታ ጋር ማለትም ከስድስት ወር በኋላ ብትመለሱ ይህ ቦታ ይቀየራል። በከተማችን በአዲስ አበባ መሀል ምርት ላይ በካዛንቺስ ዛሬ እንገኛለን። ዛሬ እዚህ የመጣንበት በምክንያት ነው። ብዙ የምናየው ነገር አለ። ይህ ድል እንዳያመልጣችሁ አብረን እንቆይ። ላሳያችሁ ይህ በከተማችን በአዲስ አበባ መሀል ምርት ላይ ማለትም በካዛንቺስ ከመለስ ፋውንዴሽን አጠገብ ላይ የሚገኝ ወደ 250 ሜትር ስኩዌር መሬት ላይ ያለፈ እጅግ በጣም ስፋት ያለው ከአዲስ አበባ ከተማ አስተዳደርና ከአያት ሪል ስቴት ጋር አንድ ላይ በመሆን የሚሰራ እጅግ በጣም ትልቅ ፕሮጀክት ነው። ፕሮጀክት አንድ ቁጥር እንግዲህ በግንባታ ላይ ይገኛል። እንደምትመለከቱ እንግዲህ ሳይት ክሊራንስ ተደርጓል። በአሁኑ ወቅት እንግዲህ ለግንባታ ዝግጁ ሆኖ እንግዲህ እናንተ ነው እየጠበቀ ያለው። ታዲያ በዚህ ቦታ ላይ ማለትም እጅግ በጣም ስፋት ባለው ቦታ ላይ የሚገነቡት እንግዲህ ከባለ አንድ መኝታ ቤት እስከ ባለ አራት ቆይታ ቤቶች ናቸው። ታዲያ ይህን የመኖሪያ ቤት ከሌሎቹ ለየት የሚያደርገው የያዘው የመሬት ስፋት ብቻ ሳይሆን፣ ማለትም ወደ 250000 ሜትር ስኩዌር መሬቱ ብቻ ሳይሆን፣ ነገር ግን መሬቱ እንዴት እንደሚጠቀሙት ነው። ቤቶችም የሚገነቡበት መንገድ 40 30 30 የተባለ ሲሆን ከሙሉ መሬቱ ላይ 40% ቤቶች የሚገነቡበት ሲሆን፣ 30% ደግሞ የተለያዩ መንገዶች ይገነባበታል። ቀሪው 30% ደግሞ ለተለያዩ ግሪን ኤራዎች እና መዝናኛ ቦታዎች ይውላል ማለት ነው። ይህ መንገድ ይነፋሻማና ለመኖር ምቹ ያደርገዋል ማለት ነው። ስለ አከፋፈል መንገዱ ደግሞ አታስቡ፣ እጅግ በጣም ምቹ የሆነ የረዥም ጊዜ የአከፋፈል መንገድ አዘጋጅቶ እንግዲህ ይጠብቃቸዋል ማለት ነው። በአዲስ አበባ መሐልም ብርት ላይ ይህን ነገር ደጋገምኩት መሰለኝ ቦታው እጅግ በጣም ጥሩ ስለሆነ ነው። በዚህ ቦታ ላይ እንግዲህ ይህን ቤት ማግኘት ማለት አሁንም እንደ ሎተሪ ነው የምቆጥረው። ቀድማችሁ እንግዲህ እነዚህም ቤቶች ማግኘት ከፈለጋችሁ ቀድማችሁ በእነዚህ ሁለት ስጥሮች ደውሉላቸው። ዕድሉ እንዳያመልጣችሁ ቀድማችሁ እንግዲህ በእነዚህ ስጥሮች ደውሉ።